የምትመለከቱት የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሁሌም አዳዲስ ነገር በተለይ ከወንጀል አንጻር ሲፈጸሙ ለጥንቃቄ ረዳ ዘንድ ከአዲስ አበባ ፖሊስ ሕዝብ ግንኙነት ኮማንደር ማርቆስ የታዲያስ አዲስ እንግዳ የሆኑና ስለ ጉዳዩ ይነግሩናል። ዛሬም ስለ እገታ በተለይ ልጆች ላላችሁ፣ ይሄ መረጃ ሊጠቅም ይችላል። ዶል አድርጌላችኋለሁ። እንደምናመሹ ኮማንደር፣ ሰላም ነው? ሁሉ ነገር ጥሩ ነው? ሁሉ ሰላም ነው የሚመስለው። የዛሬው ትንሽ ለየት ይላል። ምናልባት ልጆች ላላቸው ለወላጆች፣ ከዚህ ተነስተው የራስ ጥንቃቄ እንዲወስዱም ሊያግዝ ይችላል እና ምንድን ነው የተፈጠረው ኮማንደር? አዎ እንዳልከው እንግዲህ እኛ ብዙ ጊዜ ከዚህ ከወንጀል ጉዳይ ጋር በተገናኘ መረጃዎች ስንሰጥ ህብረተሰቡ መገድ ያለበት አጠቃላይ ከራሱ ሁኔታ ጋር ግምት ውስጥ በማስገባት ምን አይነት ጥንቃቄ ማድረግ እንዳለበት እንዲያስብም ጭምር ነው። በተለይ እንግዲህ ህፃናት ልጆች ያሏቸው ሰዎች አንዳንድ ጊዜ ሩቅ ማየት የማያስፈልግም ብዙ ጊዜ የሚጎዳን አፍንጫችን ስር ያለ ሰው ያልጠበቅነው ሰው የቅርብ ሰው ብለን የምናስበው ወደተኛችን ነው ብለን የምናስበውም ሰው ሊሆን ይችላል እና ከዚህ አንጻር በጣም ጥንቃቄ ማድረግ እንደሚጠበቅባቸው በድጋሚ ለመግለጽ እንወዳለን። ዛሬ እንግዲህ ለህብረተሰቡ ያጋራ ነው። ምንድን ነው ያው የቤተሰቡ የቅርብ ሰው የሆነች ሴት ሁለት ህፃናትን ለማገት ገንዘብ የጠየቀችበት ሁኔታ ነው። ግለሰቧ ከእነሱ ጋር አብራ የኖረች የቅርብ ሰዎች ሰው ነች። እንግዲህ ሂክራም በሻድ ትባላለች። በቦታው ላይ እዚህ አዲስ አበባ ግለሰቦቹ የመጡት ማለት ወላጆቹ የልጆቹ ወላጆች የመጡት ሶስት ልጆች የመጡት አንደኛው ልጃቸው ታሞ አንደኛው ልጃቸውን ለማሳከም እና ሌላ አንድ ተጨማሪ ደግሞ የሚቀርቡት ሰው እንደዚህ አይነት ወንጀል ይፈጽምብናል ብላ ብለው ማስቧትን ሰውም ጭምር ነው ይዘው የመጡት። ሆኖም ግለሰቦቹ እንግዲህ ህፃን ልጃቸውን ወደ ሕክምና ጣቢያ ወስደው ሕክምና እዚሁ ቦሌ ክፍለ ከተማ የመጡት ከሌላ ቦታ ነው። እዚህ አዲስ አበባ ካመጡ በኋላ ወደ ሕክምና ከገቡ በኋላ እዚህ ወረዳ አራት ዶክተር አብይ የሚባል ከአንገት በላይ ስፔሻሊስት የሕክምና ተቋም አለ። ወደ ውስጥ አስገብተው ልጃቸውን እያሳከሙ ባለበት ሁኔታ የተፈጠረው ነገር ሁላችንንም በጣም የሚያስደነግጥ ነው የሆነው ግለሰቦቹ ልጃቸውን አሳክመው ሲወጡ ከዛች ከቅርብ ዘመድ ብለው ከመጧት ግለሰብ ጋር የነበሩ ሁለት የአምስትና የአስር አመት ህጻን ልጆቻቸውን ያጡት በሁኔታው በጣም ነው ግራ የተጋቡት ልጆቻቸውን ሲያዩ የሉም የልጅቷንም የዛች ዘመድ ነች ብለው ያመጧትንም ግለሰብ ሴት ሲያዩ የለችም ስልኳንም ሲደውሉ ስልኳም ዝግ ነው በጣም ከፍተኛ የሆነ መደናበር ውስጥ ነው የገቡት። በጣም ድንጋጤ ተፈጥሮባቸዋል። ግን ግለሰቦቹ እንግዲህ ሁኔታውን ካዩ በኋላ ሰዎች አረጋግተዋቸው ወደ ፖሊስ ወደ ካራማራ ፖሊስ ጣቢያ ነው የሄዱት። ካራማራ ፖሊስ ጣቢያ ገብተው ለኃላፊዎች ሪፖርት ካደረጉ በኋላ ወደ ፖሊስ ያደረገው ነገር ምንድን ነው? አቤቱታው መነሻ በማድረግ ወዲያውኑ የምርመራና የክትትል ቡድን ማቋቋም ነው የመጀመሪያ ስራ የሆነው ፖሊስ ከዛው መረጃ በመለዋወጥ የት ልትሄድ ትችላለች የሚለውን ነገር ግምት ውስጥ በማስገባት ከተለያዩ አካላት ጋር ባደረገው የመረጃ ልውውጥ ግለሰቧ ምስራቅ ሸዋ ዞን ባቱ ከተማ ዝዋይ ይዛቸው እንደሄደች እና እዛው ከተማ ውስጥ ደግሞ ቤቴሌን የሚባል ሆቴል አለ። እዛ ቤቴሌን የሚባል ሆቴል ውስጥ እንዳረፈች ፖሊስ መረጃ ይደርሰዋል። መረጃ በመቀባበልና የተለያዩ ግለሰቦችንና የተለያዩ ተቋማትን በማነጋገር በቀጥታ የተሄደው ወደዛ ነው ማለት ነው። እዛ ሲኬሄድ ግለሰቧን በትክክል በተባለው ሁኔታ እዛ ሆቴል ውስጥ ልጆቹን ይዛ ያገኛታል ከዛ ወደዚህ ግን ፖሊስ እሷን ለመፈለግ በሚሄድበት ሰዓት ላይ ግለሰቧ ሀያ አምስት ሺህ ዶላር እንዲያስገቡ መልእክት ታስተላለፍ ነበር በስልክ ሀያ አምስት ሺህ ዶላር ማለት እንግዲህ በእኛ በጣም ብዙ ነው ወደ ብር ስትቀይረው ያን ገንዘብ እንድታስ እንዲያስገቡ ነው የጠየቀችው ስለዚህ ሆን ብላ ልጆቹን አግታ እነሱም በመያዣነት ይዛ ገንዘብ የመቀበል ሀሳብ እንዳላት ግምት ውስጥ ገባ ማለት ነው። ከእዛ በኋላ በከፍተኛ ሁኔታ እዛ ካሉ የዝዋይ ከተማ ፖሊስ መምሪያ ኃላፊዎች እና አመራሮች ጋር በመተባበር ግለሰቧን የመያዝ ርብርብ ነው የተደረገው። በዛም ልጆቹ ላይ ምንም አይነት ጉዳት ሳይፈጸም ወይም ሳይደርስ ግለሰብ በቁጥጥር ስር መዋል ነው። ወደዚህ ማምጣት ተችሏል ማለት ነው። ስለዚህ እንግዲህ እንግዲህ ግለሰቧ ከእነሱ ጋር ምንድና ያላት ረጅም ጊዜ አብራ የተቀመጠች ብዙ የእነሱን ውስጣቸውን ምናቸውን የምታውቅ ነች። ግን በኋላ ላይ እንግዲህ ምን እንደተፈጠረባት አይታወቅም። የግል ጥቅሟን በማሰብ እንደዚህ አይነት ብር የገለጠችውን ያህል ብር እንዲያስገቡ ካልሆነም ግን ልጆቻቸውን እንደማታገኙ እንደማያገኙን ገልጽ የነበረው ግን ያሳበችው አልተሳካም። እንግዲህ ፖሊስ ባደረገው ብርቱ ትብብር የአዳማ ፖሊስን ባደረገው ብርቱ ትብብር ግለሰቧን በቁጥጥር ስር በመዋል ልጆቹ ላይ ምንም አይነት ችግር ሳይፈጸም ፖሊስ በቁጥጥር ስር አውላቸዋል ማለት ያለው አጠቃላይ ሁኔታ ነው። ያው እንግዲህ በተለይ ልጆች ያሏችሁ ብዙ ጊዜ እንዲህ አይነት ጉዳት ወይም ጥቃት ይመጣል ብለን የምናስበው ከባዳው የራቅ ካለ አካል ነው ብቻ ብሎ ማሰብ ነገር አለ። አንዳንዴ ጥንቃቄው ቅርብ ካለውም ሁሉም እንደዛ ነው ማለትው አይሆንም። ጥንቃቄ ግን በማንኛውም አግባብ ያስፈልጋል ይመስለኛል። እንግዲህ እኔ የገባኝ እንደዛ ነው። አይ ብትክል ነው። ፖሊስ አሁን ብዙ ጊዜ ከሚያጣራቸው ወንጀሎች መነሻነት ብታይ እንኳን አንዳንድ ጊዜ ህጻናቶች የሚጎዱት ይሄ እንደዚህ አይነት የማገት ወንጀል ብቻም አይደለም። የተለያዩ አይነት ወንጀሎች ይፈጸሙባቸዋል። የመደፈርም ወንጀልም የተፈጸመባቸው በጣም በርካታ ከሁን በፊት ለህብረተሰቡ ግልጽ ያደረግናቸው ናቸው። የወንጀል ታሪኮች አሉ ማለት የቅርብ ሰዎች፣ ዘመዶች፣ አጎት ምናምን እንደዚህ ሊሆን ይችላል። ወይንም ደግሞ ረጅም ጊዜ እዛ ቤት ውስጥ በሰራተኛነትም ሊሆን ይችላል። ወይንም በአገልጋይነት የቆየች ሴት ወይም ወንድ ሊሆን ይችላል። ወይ ጥበቃ ሰራተኛ ለረጅም ጊዜ ያገለገል እንደዚህ እንደዚህ እነዚህ አይነት ሰዎች እንዳልከው በጣም ስርዓት ያላቸው ከቤተሰቡ ጋር ቤተሰብ ሆነው ለረጅም ጊዜ አብረው የቆዩና እነሱም ደግሞ ወደ ተሻለ ህይወት ከዛ ቤተሰብ አጋዥነት የተሸጋገሩ ሊሆኑ ይችላሉ። አንዳንዶች አንዳንዶች ደግሞ እንደዚህ ያጋጥማል። ሁሉንም ማለታችን አይደለም፣ ግን ዞሮ ዞሮ ምንድን ነው ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ ማለት አለብን ስንል የሆነ በመጠራጠር አብረን መኖር መኖር አለብን ማለት አይደለም ግን ጥንቃቄ እያደረገን ማህበራዊ ግንኙነታችን ማህበራዊ መስተጋብር የሚባለው ነገር ሳይደፈርስ በጋራ አብረን መኖር የምንችልበት ሁኔታ ማመቻቸት ያስፈልጋል። ምንም ነገር አሁን እነዚህ ህፃናቶች የሆነ ጉዳት ደርሶባቸው ወይ ህይወታቸው አልፎ ወይ አካላቸው ጎሎ ቢሆን እቺ ግለሰብ በህግ አግባብ ልትቀጣ ትችላለች፣ ግን ለህብረተሰቡ፣ ለቤተሰቦቿ፣ ለቤተሰቦቹ ግን የሚፈይደው ምንም ነገር የለም። ያው ምንም ብትሆን የልጆቻቸውን አካል እና ህይወት ማግኘት አይችሉም። እነዚህ ግለሰቦች ፈጣሪ ረርቷቸው ግለሰቦቹ እንግዲህ ልጆቹን በህይወት ሊያገኙ ይችለዋል። ግን ከዚህ የሚባሰ ደግሞ ከበድ ያለ ወንጀል ሊያጋጥም እንደሚችል ግምት ውስጥ በማስገባት ማህበራዊ ግንኙነታችን ሳይበላሽ ግን ጥንቃቄ ማድረግ የሚባለው ነገር ደግሞ ሊታሰብበት ይገባል የሚል መልእክት ነው የምናስተላልፈው። ከልብ ከልብ እናመሰግናለን። ከአዲስ አበባ ፖሊስ ህዝብ ግንኙነት ኮማንደር ማርቆስ። ያው እንግዲህ የቅርብ ሰው ነች፣ ልጆች አግታ ሀያ አምስት ሺህ ዶላር ጠየቀች። እናም በፖሊስና በህብረተሰብ ክትትል ያው በቁጥጥር ስር ውላለች ተጠርጣሪዋ። እንግዲህ ወደፊት በህግ አግባብ ምን ይፈረዳል የሚለውን ደግሞ በጊዜ ሂደት የምናየው ይሆናል። መልካም ምሽት ብያለሁ ስለሰጠው መረጃም አመሰግናለሁ ኮማንደር። ጣም የሚገርም ነው። ያው እንግዲህ ተጠርጣሪዋ በቁጥጥር ስር ውላለች። 25 ሺህ ዶላር ነው የጠየቀችው። የሚገርም ነው ማለት አንዳንዴ እንዲህ ነገር የምጠብቀው ይህኔ ከሩቅ ይሆናል። አጠገቢያ ያለውም ሰውም እንደሚያስብ ማወቅ ከባድ ሆኗል። በጣም በጣም በጣም ግን ዋናው ነገር ልጆቹ ምንም ነገር ሳይሆኑ ወደ ወላጆቻቸው መቀላቀላቸው በጣም ትልቁ ነገር ነው። ለዚህም ደግሞ ፖሊስ እንደዚሁም ኅብረተሰብ ያደረገው የጋራ ስራ በጣም በጣም ሊመሰገን ሊከበር ይገባል። ዛሬ እንግዲህ የዕለቱ ትልቁ ወሬ ከወንጀል ጋር በተገናኘ ይሄ ነው። ከመልእክቶች በኋላ እስኪ እንደገና እንመለስ። ታዲያስ አዲስ ፕላስ